ሞዴል ቀነኒ ካለፈች በኋላ የእሷን ህልፈት ተከትሎ ብቸኛው ተጠርጣሪ በመሆን የታሰረው ባለቤቷ ድምፃዊ አንዷለም ጎሳ ነው። አንዷለም ጎሳ በአሁን ሰዓት በርካቶች አድማጭ በከፍተኛ ሁኔታ የተገኘለትና በህዝብ ዘንድ ተወዳጅነት ያገኘ ነበር። የድምፃዊ አንዷለም ጎሳ ባለቤት ሞዴልና ኢንጂነር ቀነኒ አዱኛ ህልፈቷ በጣም በርካታ ኢትዮጵያኖችን ከዳር እስከ ዳር እንዳሳዘነ ጨምረን በሳቱ የወጡት መረጃዎች ያሳያሉ። ከዛም የተነሳ ብቸኛ ተጠርጣሪ በመሆን በመንግስት ጸጥታ ኃይሎች ቁጥጥር ስር የነበረው አንዷለም ጎሳ ነበር። ለተከታታይ እንግዲህ ፍርድ ቤት ሲከራከር ቆይቶ ማምሻውን መለቀቁ ትላንትና የምታወስ ነው። ታዲያ ምንድን ነው ዛሬ የተሰማው? አንዱ አለም ጎሳ ከተፈታ በኋላ የቀነኒ አስክሬን ያረፈበት መቃብር በመሄድም ጉብኝት ሲያደርግ ፎቶ ከጀርባ ሆኖ ፎቶ መነሳቱም የወጡት መረጃዎች ያሳያሉ። አጠቃላይ እንግዲህ አንዱ አለም ጎሳ ከተፈታ በኋላ ካሜራ ውስጥ ታይ የመጀመሪያው እንደሆነ ጨምረም ነው። ሚኪነኝ ከሚኪ ታቦር ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ በወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።